ምንድን ወደ እኔ አታምጡት ምትለው ምንድነው? ወደ እኔ አታምጡት ምትለው ነው። አይምሮ። ሰላም ሰላም! ውድ ነው፣ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። ዛሬ ኤሎን ቤት ላይ ከስንት ጊዜ በኋላ መሰላችሁ የመጣሁት? ይሄ ቤት ሰብስክራይቡም እንደዚህ ያልመሰለኝም ነበር፣ እንዲህ የኛ ፋሚሊዎች እያሉ። አይ ልጆቼ ዛሬ ከወንድሜ ቢና አንተ አርበጥ ብቻ አንችልም ስተራ ከስንት ጊዜ በኋላ እውነት አይታችሁ ከሆነ ኢንተርቪውም ላይ ምናምን ተናገር ያለውና ያኔ ድሮ እንትና ጋ ዩ ጋ ኢንተርቪው ስደረግ ዩቲዩብ ከፍቶ ቢሰራ ማን ደስ ይላል። እኔ ና ዊናነን ሁላ ገፋፍተን ወደ ዩቲዩብ አለም እንዲመጣ ያረግ ነው ኤልያስን ማለት ነውእና ያኔ እንኳን ኢንተርቪው ስደረግ ሃይሚን እና ኤልያስን ነበር የተናገርኩትኝ ምናምን ነገር፣ እና ተናገር አንቺ አብረሽኝ እየሰራሽ ነው መስራት፣ ቢሰራ ማን ደስ ይላል ተብዬኩ። ወይኔ ነገር አትፈልገኝ፣ በእናትህ ሁላ እኔ ሰርግ እዛ ባስ ባስ ላለው እነሱ ቪዲዮ ሰራቸው፣ አጥላችሁኝ። አንተ ሚዜ ነበርክ ሙሉ ሆና በኋላ ሲገባ ቤት ውስጥ የሚዜ ፈዛዛ ምን ተብሎ ይሰደባል? በእናትህ ጓደኛ፣ ወንድማችን እንደዚህ እንዲባል እንድትታማ፣ ብናታችሁ በጥበጣችሁ ነው ሄዳችሁ

እንዲህ ነበር። ይህ ባሰበት ልጅኛ እኛ አረጀን። ድሮ በጣም ደስ የሚል ጊዜ ነበር። እዚህ መሬት ላይ እዚህ ጋር ነው የተሸከም ነው። ሬዲዮ እንደሚል እና ኤሎዬን ብዙ ያላረጋችሁት አላችሁ፣ ሰብስክራይብ እና በኔም በዊናም ስም በሃይሚም ስም በቤኪም በሁላችንም ስም ሰብስክራይብ አድርጉት እና ይህን ቻናል ነቃ ደንገጥ እናደርጋለን። ነቃ ደንገጥ እናስደንግጠው። እንደውም በግድ ነበረ ያስገባ ነው ማለት በቃ ኢሊያስ መስራት አለብን ምናምን የራሱ ስራ ያለው ሰው ነው። ግን በቃ መግባት አለብሽ ወደ ዩቲዩብ ምናምን ስራ እያልን በግድ ነበር ያስገባ ነውና እንደሱ መሆኑ አላሳፈረ ነው። የሆነ ይሰራበታል ምናምን ጎበዝ፣ እየሞከረ ነው፣ እየጣረ ነው፣ እየለፋ ነው እና ይህንን እንቁ ልጃችንን ደግሞ እኛ ሰብስክራይብ በማድረግ እናበረታታው። በጣም ብዙ ሺህ ነን የኛ ቤተሰቦች ማለት ነው። በጣም ብዙ ሺህ የኔ የሀይሚ በቃ ሁላችንም ቤተሰቦች ሰብስክራይብ አድርጉት። ይሉ ምርጥ ሰው ነው። መካሪያችን ነው። እንደውም እኛም አሁን አድገን ልብ ልብ ተሰማን እንጂ ምን ፈራው ሰው ነው በጣም። ኤልያስ መጣ ተብሎ ምን ገና አብረን ግንባሬ ያስታውቃል። እኛ በረሃ ነው አንተ አንተ ስምመት ሌላ ነገር ውስጥ ይገብ ነው እነዚ ልጅ ብቻ ውድ ቤተሰቦቻችን እናንተ በሰብስክራይብ በደንብ በደንብ አገዙት እሱ ይሰራበታል እና ዛሬ የመጣንበት ምክንያት ይሄ መኪና የኤልያስ ነው እና ተቀብለ ነው ነው የወጣነው እኔና ይናቀደም ከዛ በቃ ልናስጨንቀው ነው እስቲ እኛን ምን ይለናል ማለት መኪናን የሚያህል ነገር አምኖ ሰጥቶናል። ከዛ እኛ አጋጨ ነው አያርግበት፣ ግን አያርግበት። አረ ግን አጋሽተ ነው ጋራጅ ገብቷል። የ300000 ብር ምናምን ዕቃ ነው የተበላሸው። አያገባንም እለዋለሁ። መኪናውን ወስጄ ደብቀው ወደዛ። ከጥቅም ውጪ ሆኗል መኪና እኔ ምንም ማድረግ አልችልም እለዋለሁ። ምን እንደሚለን አብረን እናያለን። አንተ እዚህ መከራ አንተ ያለ ቀስ እያልክ መኪናው እንደዚህ አንጥፎ ነው የሚገጨኝ ሰምታላ አይሉ አውቀው ነው ቤተሰቦች። ግን ዛሬ በቃ ኤሎን እናስጨንቀዋለን፣ እንገምተዋለንም እኛ መኪናው እንደተበላሸብንን እና፣ እንግዲህ ምን እንደሚሰማው ያው፣ ምን እንደሚል አይ አይልም አንተ ትላለህ፣ እኔ መኪና ቢሎ ነው የምልህ ነው ምንም ምንም የነካናት ነገር የለም። ግን ከመጨነቅ አለብሽ ኧረ ትንሽ ዋጋው መሰጠት አለበት። እናንተም ቤተሰቦች ፈታ በሉ፣ ትንሽ እናደርቃለን ኤልያስን በእኛ ግፊት መለት እሱን ማበረታታት ነው እና እሱን አበረታት እንግዲህ ደግሞ የኛ ቤተሰቦች አታሳፍሩንም። ቤተሰቦች ሄደን አፍረን አናውቅም። እና በዋነኝነት ያው መዝናናቱም እንዳለ ሆኖ ኤልያስን ለማበረታታት ነው ይመጣ ነው እና ሁሌ ደግሞ እናንተ የሚሰራን ሰው መደገፍ ትወዳላችሁ እና እግዚአብሔር ቄስጣችሁ ሌላ ምን እንላለን? ይመቻችሁ። እንወዳችኋለን ኤልያስ ኪመጣ አብራችሁ ተነዷለን እንደው ይሄ የምር እንዳያጋጭው፣ አንተ የምር የምር ነገ ቢፈጠር የለውበትም፣ አያገባኝም ቃል ለምድር ለሰማይ የምር ስማይ ተስማ ማ በቅርሜ ያል አያገባኝም። ብሩክ አያገባውም በል አያገባውም። ያገባም ምንም ያገባን ነገር የለም። ወይኔ ደግቡ፣ አረ ደብቀኝ፣ እኔ አልገባም። አይ ተቆልፋለሁ። ወይኔ ጨረሰ። እኔ ልጅ ድራይቭ ላይ አርጋ ቅድሚያ እንዳተወርዳ ዝም ብ ወይኔ ሄዶ ወንድሜ። ቤተሰቦች እንግዲህ እኛ ያገባን ምን ምንም ቆ ነገር የለ። ደሞ ነጹ ላይ አይ፣ ጎበዝ ነው ምንም አይልም። እስኪ አሁን ምንም ምንም አይልም። እስኪ እስኪ አሁን አዞረ፣ ምንም አይሆንም። አይ፣ በቃ አመኛለሁ፣ ይችላል፣ ይችላል ቢና፣ ይችላል ቢና ይችላል። ለማንኛውም ቤተሰቦች፣ ኤልያስ እስኪመጣ እንጠብቀው። እናንተ ደግሞ እሱ እስኪመጣ ድረስ ሰብስክራይብ ያደረጋችሁ ማበረታታታችሁን እንዳትረሱ። ይመቻችሁ። ያው እንደማታሳፍሩኝ ተስፋ አደርጋለሁ። አናፍርም፣ ፒስ አፍረንም፣ ማናቅም አናፍርም ነው

እኔና ዊና እንደዚህ ተንኮል ከሰራ ቆይቷል። ዛሬ ማን ያጋጨሽ? ዛሬ አንተ ማን ያጋጨሽ? አረ እኔ አንተ ዊና ከሆነ ካላችሁት ማለት ነው

ትል ፍሪ ሲሆን ነዳጅ ማሪና የግር ምናምን ማርክ ያዘ፣ አብርሃም የእጅ ፍሬን ያዘ። እኔ ብኖር አንተ ነዳጅ፣ አዲስ ነገር ፈጥሬ የሚበር መኪና ነው። ለማንኛውም አሁን በቅድሚያ ካሜራ ቦታና ሲስ ካሜራ ደበቅ እናደርግ ከዛ ዋጋውን ሰጥቷለን ቤት ይሄን ይሄን የኔ መንፈስ ቤተሰቦች፣ ካሜራም ደባብቀናል፣ ተዘጋጅተናል። እንደምንም አድርገን ካሁንም ለማምጣት አንተ ነው ያጋጨው ነው እኮ ምን ምን እኔ እንደ ሞተር እንደዚህ መስሎኝ ወይ እንደዚህ በለው እና ኢልያስ፣ አረ በእናታችሁ፣ አሁን እሺ፣ ምንድነው የምንለው? ይሁ ሰግጠን ነው እሺ፣ ግን ማርያምን ችክም እንልበት ምን ምን እሱ ደስተኛ ነው። እኛ እዚህ ያደረግነው፣ ወይኔ ብሩኬ እኮ ባነግር ይሻላል። ጥፋት ሲጀመር አንተ ነው። ወዲ ምን አደረኩኝ ነው እንዴ? ለሶስት እንዴት ነው የሚነዳው? ከዚህ በፊት እኮ አርገነው አንተ በቃ ምንድን ምንድነው የሚያጨናንቅ? በቃ ቀስ ብለን እንነግረዋለን። ከዚህ አያልፍም እኮ በቃ ያው ያልፍም አልፍም ያልፋል። ከዚህ አያልፍም። እሺ አምጣ፣ የአንተንም አምጣው። እግዚአብሔር ቻርጅ ላይ ነው። ቻርጅ ላይ ስንት ያወጣል ቢያንስ አራ መስጠት አረለም በእናት ከባድ ችግር ተፈጥሮ ጥፋት አጥተናል። እንደነሱ በቃ ደሞ እኮ እንዲ ተማሪው ባያልፍ እኮ ኖርማል ነበር። አኔ እኮ ሰው ከመንገት ብዬ ነው ባላንተ ልጁ ከደነገጠ ጥሩ አይደለም። እኔ ምንም ያመጣሁት ሀሳብ የለ። ወደ አዲስ አበባ ለሶስት አሪፍ ነበር ጋር

ከሀሳብ ነው የሚጀምሩ ተስማምተንበት እሺ እንትን ያለው እኔ ሀሳቡን አመጣሁት እንጂ በዚህ ሰፈር ራሱ እንደለፋ ያልኩ አንተ ነህ። በዚህ ካሌ ላይ አንቀለቅልሀል፣ ሁሌ ሁሌ አንቀለቅልሀል። እንዲህ በቃ እንዲህ እንዲህ ትላለህ። ከአንተም ብሶት እኮሳተርሀለ። እኔ መኮሳተርኩህ አይደለም። ቡቡ፣ ኧረ ተረጋጉ እሺ። መኪና ያለው አስፋልቱን ይዘህ ዳገቱ ጋር ያለው ገራጅ የለም

ያኔ ብሸት ማንም ሰው ምናምን የገጨ የለም። ሄደን ካንቱኒ ማለት የአበባ እንትኑ የለም ብረቱ ከሱ ጋር ተጋጨን። ከዛ እንጃ ሞተር ቤት ችግር ያለው መሰለኝ ትንሽ ብቻ። በቃ ቁልፉስ ከዛ ገን ነው ነው ነው የኔንም ስልክ ጨምራለሁ እዚህ ላይ አንድ ላይ። እኔ አልፈልግም ምንም ጭራሽ አልቀበልም። በቃ አንተ አቅ ነው ያሳፍር። ነገር የለም እኮ ሳይሆን፣ አይደለም እንጠፋ ነበር አሁን በቃ ኤላ እሂድና መኪናዋን በደንብ ያት። እኔ ሲጀመር እንጂ አንቀልቅሎን ነው የተቀበልነው። አሁን ይሄ ስልክ ስንት ይሸጣል ግን? እኔ አልፈልግም፣ እኔ ጭራሽ ነው አልቀበልም፣ አንፈልግም በቃ አይ በቃ እሱ ሽጣ ይሰራ ለማለት ነው። እኛ መረግ ያለበትን ነገር ታደርጋለህ። ለምንድን ነው እንዴት ሆነ መኪናው? እንደገዛው ታውቃለህ? እኛ ምን አውቃለሁ? ሁላ ብር ጎኑን እንዲህ ብንነካው ወይኔ

ይሄን ተጋው ከዛ፣ መኪናው ጋር ወሰዱ። ቢያንስ ያለው እኮ እንሄዳለን፣ ግን በቃ 300 ምናምን ሺህ ብር እመኑበት ብሎናል። ስለዚህ ይሄ ስልክ የሚገዛ ሰው ፈልግ፣ እንመንበት። እሺ እንመንበት፣ ሌላ መንገድ ከተጠቀመን እንጠቀም፣ ግን በእንደዚህ አይነት መንገድ ሊሆን አይችልም። ቢያንስ እንኳን አይደለም እናመጣለን አታምጡ እኔ አምጡ እያልኩ እያስገደድኩ አይደለም አይደል? ሲጀምር በምን አይነት አስተሳሰብ ይመስልካችሁ ያለን እኮ ነው። ምን እንሰጣለን? እሺ ሦስት መቶ ምናምን ሺህ ብር ነው። ሦስት መቶ ምናምን ሺህ ብር ያለው ሞተር ቤቱ ብቻ ነው። ሦስት መቶ ምናምን ሺህ ብር ያለው ገና የቦዲ ምናምን አለ። ቦዲው ደግሞ ማን ነው? እንዴት ይሰራል ግን ቻይና ፋም ግዜ ግን የፈለገ ዋጋ ሌላ መግዛት አይችልም። ነገር ብቻ እናንተ በእውነት ድጋሚ ሌላ ደግሞ አይደለም። እኔ በቃ ይሄን ስልኩ ሰላም እኔ በቃ የአንተን ንብረት የአንተን አቃበለ ይቻለሁ። እኔ ሰላሜን አላገኝም። አዎ ግን አልቀየማችሁም። ሲጀመር በይ እንደገና ይኸውልህ፣ መጀመሪያውንም ብሩኬም፣ ዊናም ቤኪ ሶስታችሁም ሲጀምርም ገና ቁልፉን ራሱ ትወስዱ አምኜባችሁ አይደል? የአንዳንዱ ነገር እንትን ያልነው በዚህ ልክ እስከሆነ ድረስ እንዴት ነው ስልክ እንካ በዚህ ያሰራ እንደዚህ የፈለገ ቢሰራ እንደመጀመሪያ እንደማይሆንልኝ አውቃለሁ። አይደል? የአንዳንዱ ነገር አምናለሁ፣ ግን ደግሞ በእንደዚህ ልክ አይደለም። እኔ እናንተን እንለቀው ገንዘብ ነው። በቆይታ የሚሆን ይስተካከል። እኔ አልቀበልም በቃ እኔ አልቀበልም። ወይ እንደዚህ አፈርጥላችኋለሁ። አፍርጠው ከፈላግ ግልግን ነው በቃ ከአንተ ጭንቀት ብቻ እንውጣ እንጂ ሲጀመር ራሱ ቤኪ ይክፈል ነው ከምርም እንደ ምንስ ደግሞ ልናገራችሁ እችላለሁ እንዴ? በቃ ይስተካከላል። ጉልበት ደህና ናት። ምንም አልሆንክም። ትንሽ ነው። ቤልት ማሰር ነው። ወይኔ ትንሽ ኤርባግ ነው ምናምን ቢኖረው እኮ ጥሩ ነበር። እንዳትጎዳ ቢኖረው ጥሩ ነበር። በቤልት ማሰሩ ነው። እንጃን። መስታወቱ እንደዛ ሲሆን ፊቱ ሰላም ብቻ እግዚአብሔር እንኳን አተረፈን። ብቻ የለ በቃ አሁን እሱን እንትን በልና እሱን እንትን በልና እንደዚህ ስትለን ሞር ጭንቀት ውስጥ እንገባ ነው። አንተ አናግረው ትመጣለህ

ማድረግ ያለብን ነገር ነው። እኛ የራሳችን ያጠፋ ነው እንጠፋ፣ የራሳችንን ማስተካከል ያለብን ኃላፊነቱ ማድረግ የነበረብን ሽጠን ምናምን ብሩ ነበር መስጠት የነበረብን። ለምን እኛ እኮ ስለጨነቀን ነው፣ በጣም ስለጨነቀን በቃ ለአንተ መናገር አለብን። ከሌላ ሰው ስትሰማው ሌላ ነገር ግን ልትሰራ ልትሰራበት የወጣው ነገር ሲበላሽበት እንደገና ደግሞ መስሪያ ያስፈልጋል ስለዚህ አንተ ደግሞ ልትሰራ አይደል የገዛው መኪናውን እ በእኛ ምክንያት እንደዚህ ተበላሽቶ ትቆጭ ማለት የለበትም ስለዚህ እኛ በቀላል የምንተካውን ነገር እኛ በቀላል የምንተካውን ነገር አንተ እንደዚህ ተጨንቀህ እንትን ማለት የለብህም እና አይሉ መኪናው ጋር ወሰዱኝ። መኪናው ጋር እንሄዳለን ግን አሁን ሌላ ሙድ ውስጥ እንዳትገባ እንትን ትላለህ። እኔ እኮ እስካሁን ምንም ነገር አላደረኩም። በቃ ምንም አላልኳችሁም አይደል? እሺ ብያለሁ። የሚስተካከል ነገር ነው እኮ እሱን፣ ይስተካከላል። በቃ ዋና እናንተ አለማለት። ኧረ ጉድ ይላል። ቁስነቱ እኮ አይደለም፣ ግን በእንደዚህ ዓይነት ነገር እንትን አትበሉ። ቁስነቱ እኮ አይደለም፣ ቁስነቱ አይደለም ኤልያስ። ይሄ ማለት እኮ አንተ ነገ መኪናው እኮ ተስተካክሎ ምናምን ምናምን ከተሰራ በኋላ እኮ ማለት ነው፣ አንተ የምትገዛልኝ ነገር ነው። በቃ ትገዛልኝ አለ አንተ ችግር የለውም እኔ ግን ላረገው የምችለው ነገር ይሄንን ብቻ ነው ምክንያቱም እኔ እኔ መኪናውን የማሰራት አቅም የለኝም መኪናውን የመቀበል የማሰራት አቅም የለኝም በቃ ያለን አቅም ይሄ ነው አይደለ ከዛ በኋላ አንተ ትገዛልናለህ አብረን እናደርገዋለን አብረን እናደርገዋለን ይሄንን ነገር ተቀበል ዶ እያሉ ቢሆንም ቢሆንም ለኤልያስ ልንገርህ፣ መኪናው እንኳን ማለት ነው እንደ ድሮ ካልሆነ መኪና የፈለገ ነገር ዋጋው ይውረድና ተሽጦ ይሄ የዚህ ስልክ ዋጋ ይጨመርበትና ሌላ ማድረግ ያለብን ነገር ካለ እኛም ደግሞ የአንተን መኪና በላሽተን ደግሞ መቼም እንትን መኪናው ራሱ እንዴት እንደተጎዳ እያየኸው ነው።

ግን ደግሞ በእናንተ ፊት እንዲህ ሞታት አለው እንጂ አያቶት። በቃ ይሸጥና መኪናው። አይ ይሄ የዚህ እንትሉን አያርግብኝ ግን መኪናውን ሽጡና ጨምራችሁ ብዙ ቃል ቃል ነው። ቤተሰብ አለ እኛ አልወጣንም። ፕራንክ ፕራንክ ነው። እኛ አይደለንም የፕራንክ መንፈስ የሚያመጣው ሀሳብ ነው በነገራችን ላይ እንጂ እኔ ስልኬን ሽጬ ለማሳመን ብለን እንጂ ማለት ነው ኢቭን ብናረገው ራሱ ጭነን

ብቻ ፍራንካር እና በቃ ፍራንካር ነው እና ነው እና የኛ የሁላችንም ፋሚሊዎች አሁን እንዲ ብሎ ይሎ እያሉ ይመጣሉ እና ያዘለን እንዳይከፋቸው እንዳይደብራቸው አዝናናለን አባቴ እና እናመሰግናለን። እና እንደምታዩት ነው የኤሎን ቅንነት፣ እንደዚህ ምንፈራው ሰውዬ አሁን

ምንፈራው ማለት ከክብር የተነሳ ፍርሃት የለም፣ አክብሮት ነው። መጥፎ ቦታ ላይ ስንገኝ የሚቆጣን፣ መጥፎ ቦታ ላይ ስንገኝ የሚገስጸን፣ የሚመክረን ጥሩ ነገሮች ላይ እንድንገኝ የሚያደርግ ትልቁ ወንድማችን ነው እና መጀመሪያ እንደነገርናችሁ ሁላችሁም ሰብስክራይብ አድርጉትና እስኪ ዛሬ ይሄን ምርጥ ልጅ ግን ይደሰት እናንተ በሰብስክራይብ አግዙት።